እኔ ምንድን ነው አዋጁ ላይ በደንብ የሚመራለ ቋሚ ኮሚቴ እንዲያየው ያሉ መጣረሶችንና አጠቃላይ ከዚህ አዋጅ መምጣት ጋር ተያይዞ ያሉኝን ስጋት ለመግለጽ ነው። በስጋቶች ለመጨመር እንግዲህ ዋነኛ ዓላማው ሚመስለኝ የውጭ ካፒታል ወደ ሀገር ውስጥ እንዲመጣ፣ የውጭ ምንዛሬ ማግኛ፣ እሱን ዓላማ ካቅደው ይመስለኛል የአዋጅ የተዘጋጀ በዓላማውም ላይ የተገለጸው ዋነኛ እሱ ነው። ግን ምንድን ነው አንደኛ፣ የቤት ዋጋ በተለይ ለኑሮ ተመራጭ በሆኑ የሀገራችን ከተሞች በከፍተኛ ሁኔታ እንዲያሻቅብ በማድረግ ዜጎች ቤት የማግኘት አቅማቸውን ሊፈታተን ስጋት ሊፈጥር ይችላል ብዬ አስባለ። ምክንያቱም እንደሚታወቀው የእኛ ሀገር የነፍስ ወከፍ ገቢ የእኛ ሀገር ደሞዝም ከኢንተርናሽናል ስታንዳርድ ጋር ሲታይ ከመጮች ጋር ተወዳድሮ በተለይ እንደ አዲስ አበባ እና ትልልቅ የሀገራችን ከተሞች የቤት ባለቤት መሆን ዜጎች ይቸገራሉ፣ እና እሱ እንዴት እንደታየ ቋሚ ኮሚቴው በአግባቡ ይመረምረው ለማለት ነው። ሁለተኛ አንዳንድ በተለይ የቅኝ ግዛት ሌገሲ ያለባቸው ሀገሮች ላይ እንደምናየው አንዳንድ ከተሞች የተወሰኑ ፓርተሮቻቸው ወይም የተወሰኑ ሰፈሮቻቸው በውጭ ሀገር ዜጎች የተያዙ እና አገሬው የቤት ባለቤት በዛ አካባቢ መሆን ማይችልበት ሲስተማቲክሊ መገለል የሚያመጡ የምናይባቸው ሀገሮች አሉ እንደ ሳውዝ አፍሪካ እንደ ጆበርግ፣ ስቴለንቦሽ፣ ኬፕታውን አይነት ከተሞች አገሬው ነባሩ ነዋሪ የተገለለባቸው ናቸውእና እኔም አሁን ጀምሮ ያስጋት አለ። ደሃው ከዋና ከተሞች እየተነቀለ ወደ ዳር የሚገፋበት እና መሀሉ ደግሞ ለውጭ ሀገር ኢንቨስተሮች እየተመቻቸ የሚሰጥበትን ሁኔታ እንዳይፈጥር ስጋት አለ። ሌላው ከውጭ ካፒታል ወደ ውጭ ሽሽትንም ሊያበረታታ ይችላል የሚል ስጋት አለ። ምክንያቱም አንድ ባለሀብት ይመጣል፣ ይገዛል፣ ትርፉን ወደ ሀገሩ ትራንስፈር ያደርጋል ማለት ነው። ቤት መግዛት፣ መሸጥ ውስጥ መሰማራት ስለሚችል ማለት ነው፣ ስለሚፈቅድ እና የታክስ ወራንም የሕገ ወጥ የገንዘብ ዝውውርንም በከፍተኛ ሁኔታ ሊያባብስ ይችላል የሚል ስጋት አለኝ። በተለይ ግን ደግሞ በደንብ ሊታይ የሚገባው ናሽናል ሴኩሪቲያችን አንፃር ነው በእኛ ጋር እንደሚታወቀው የመከላከያ የደህንነት ተቋሞቻችን ራንደም ራንደምኒ ከመኖሪያ ቤቶች አካባቢ ነው የሚሰፍሩት ከሪልስቴት አካባቢዎች ነው ተቋሞቹ ኢንስቲትዩት የተደረገ ስለዚህ ለሀገራችን ሴኩሪቲ ኢንተረስት ስጋት ሊፈጥሩ የሚችሉ የውጭ ግለሰቦች መጥተው አንድ ሪል ስቴት ወይ አፓርታማ ገዝተው በእነዚህ ተቋሞቻችን ላይ ስጋት ሊፈጥሩ ይችላል ቀላል ምሳሌ የጦር ኃይሎች ያለበትን ቦታ እና ከአስፋልት ማዶ ደግሞ እየተሰራ ያለ አንድ ሪል ስቴት አለ። አሁን ሬሰንትሊ እዚህ አዲስ አበባ እንኳ ማለት ነው ጅፕላስቱ ስሪ ቤቶች ይገነባሉ። ከላይ ሆኖ እነዚህን ተቋማቶቻችን በቀላሉ መሰለል ይችላል ማለት ነው የውጭ ሀገር። ስለዚህ እነዚህ እነዚህ ነገሮች በአግባቡ መታየት ነበረባቸው። የሀገራችንም ዜጎች የመሬት ባለቤትነት ባልተረጋገጠበት ሁኔታ ይህን አዋጅ የማውጣቱ አስፈላጊነትም አይታየኝም። እነዚህ ስጋቶች ናቸው። አብሮ ግን አዋጅ ውስጥ አንዳንድ ኮንፊዥኖች አሉ ቋሚ ኮሚቴው እንዲያዩ መፈልገው። ለምሳሌ ክፍል ሁለት አንቀጽ አራት ላይ አራት አንድ ላይ ማንኛውም የውጭ ዜጋ በዚህ አዋጅ መሰረት የማይንቀሳቀስ ንብረት ባለቤት መሆን ይችላል ይልና ሁለት ላይ ሚኒስትሩ በሚያወጣው መመሪያ መሰረት የተወሰኑ ሀገራት ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ እንዳይሆኑ ሊከለክል ይችላል። እሱን ዲተርማይን ማድረግ አስቸጋሪ ሊሆን ይመስለኛል። ለምሳሌ ከሀገራችን ጋር ጥሩ ግንኙነት የላቸውም የሚባሉ ዜጎችን መከልከል ተብሎ ነው የታሰበው። ግን እንደዚህ በተግባር ማውረድ አስቸጋሪ ሊሆን ይችላል ብዬ አስባለሁ እና እሱ በደንብ ቢታይ። ሌላው ሚኒስትር መስሪያ ቤቱ የገበያ ወቅታዊ ሁኔታን አንቀጽ 63 ላይ የገበያ ወቅታዊ ሁኔታን፣ የከተሞች የማይንቀሳቀስ ንብረት አማካይ ዋጋን፣ የውጭ ዜጎች በቤቶች ገበያ ያላቸውን ተሳትፎ መጠን፣ እያንዳንዱ የሊዝ ቦታ ቤት ስፋት፣ የሊዝ ቦታዎችን ወይም ቤቶችን አጠቃላይ ቁጥር የሚወስን መመሪያ ሊያወጣ ይችላል ይችላል። ይሄ ኖርማሊ ሀገራችን ውስጥ አሁን እየተተገበረ ያለው ኢኮኖሚክ ሊበራላይዜሽን አንፃር የሚቀረብ ነው። መንግስት የቤትን ቦታ የከተሞችን የቤት ቦታ እንዴት ሊወስድ ይችላል? እና እነዚህ እነዚህ መጣረሶች አሉ። እሱ በደንብ ቢታይ ለማለት ነው። እኔ በአጠቃላይ አዋጁ ጊዜውን የጠበቀ ነው ብዬ አላስብም። ወደፊት የዜጎች የቤት ባለቤትነት ይዞታ እሱ ተረጋግጦ ሬጉላቶሪ አቅማችንም አድጎ ኢኮኖሚያችንም የተሻለ የመወዳደር አቅም ባለበት ሁኔታ ዜጎች የተሻለ የመወዳደር አቅም ሲያዳብሩ እንዲህ አይነቱ አዋጆች ቢወጡ የተሻለ ነበር ብዬ አስባለሁ። በአሁኑ ወቅት ግን ጊዜውን ያልጠበቀ ነው ለማለት ነው። በጣም አመሰግናለሁ። አመሰግናለሁ። የተከበረው አፈጉባኤ፣ እንደሚታወቀው የመሬትና የቤት ጉዳይ በጣም አሳሳቢ ጉዳይ ነው። ስለዚህ እንዲሁ በችኮላ የምንወስንበት መሆን የለበትም። በደንብ መወያየት እና ግምት ውስጥ ማስገባት ያለብን ነገሮች አሉ ብዬ አስባለሁ። አንደኛው እኔም መታየት አለበት የምለው ህገ መንግስታችን ነው። ህገ መንግስታችን አንቀጽ አርባ መሬት የኢትዮጵያ ህዝቦች የጋራ ንብረት እንደሆነ፣ እንደማይሸወጥ፣ እንደማይሸጥ፣ እንደማይለወጥ ይደነግጋል። አሁን ደግሞ እያልን ያለ ነው መሬት የውጭ ባለሀብቶችም የውጭ ዜጎችም ነው እያለ ነው። አንደኛ። ሁለተኛ የጋራ ንብረት ሳይሆን የግለሰቦችም ነው እያለ ነው። ሶስተኛ ደግሞ መሸጥ መለወጥም እንደሚችል እየደነገግ ስለሆነ በእነዚህ ሶስት ሁኔታዎች ምክንያት ህገ መንግስታችን ጋር የሚጣረስ አዋጅ እያወጣን እንዳይሆን ሰጋለሁ። በሁለተኛ የማነሳው ነገር በአሁኑ ሰዓት በሀብታሞች ና በድሀዎች መካከል ያለው ልዩነት ከፍ ያለበት ሁኔታ ነው ያለው። የውጭ ዜጎችን በብዛት ወደ ሀገራችን በምናስገባበት ሁኔታ ደግሞ ይህ ልዩነት የበለጠ ከፍ ሊል ይችላል ብዬ ገምታለሁ። ምክንያቱም እንደሚታወቀው ሪሶርሶች ሊሚትር ናቸው። ነገር ግን ዲማንዱ ፍላጎት በጨመረ ቁጥር ባለን ሪሶርሶች ፕራይስም፣ ወይም ዋጋም ከፍ ይላል እና ድሃዎች ኑሮን የመቋቋም ችሎታቸው የበለጠ ዝቅተኛ እየሆነ ይመጣል። አሁን ያለውን ሁኔታ መቋቋም የበለጠ መቋቋም አቅቷቸው ከጨዋታ ውጭ ይሆናሉ ነው የምለው። በሶስተኛነት የማነሳው እንደሚታወቀው ሙስናን የመዋጋት ዘመቻችን የተቀዛቀዘበት እና የተዳከመበት እንደሆነ መንግሥት ራሱ የሚያምነው ጉዳይ ነው። ስለሆነም እነዚህ የውጭ ባለሀብቶች ከፍተኛ መዋለ ንዋይ ይዘው በሚመጡበት ሰዓት ባለሥልጣኖቻችንን በማማለን የበለጠ ሙስና ተስፋፍቶ ንብረቶች በጥቂቶች ውስጥ እንዲገቡ ሕዝብም ሳይጠቀም የሚቀርበት ግለሰቦች ብቻ ተጠቃሚ የሚሆንበት ሁኔታ ሊፈጠር ይችላል የሚል አንድ ጉዳይ አለን። በአራተኛ ደረጃ ደግሞ የማነሳው ነገር ምንድን ነው? ዜጎች ባላቸው ሀብቶች ተጠቃሚ በማይሆኑበት ሁኔታ ሲፈጠር፣ ስርዓት አልበኝነት እና ሌብነት የመስፋፋት ሁኔታ አለ። ቅድም ዶክተር ደሳለኝ የደቡብ አፍሪካ ኬዝ ጠቅሷል። ኬንያም እና ሌሎች አፍሪካ ሀገሮች ይህ ሁኔታ አለ። ዜጎቻቸው የሀገራቸው መሬትና ሀብት ተጠቃሚ ስላልሆኑ በከፍተኛ ደረጃ ሌብነትና ስርዓተ አልበኝነት በእነዚህ ሀገሮች ይታያል። ስለዚህ ኢትዮጵያ ውስጥም የአይነት ሁኔታ እንዳይፈጠር ስጋት አለ። ስለዚህ ቅድመ ሁኔታዎች መመቻቸት አለባቸው የሚለውን ነው የሚማ ነው። መጀመሪያ ዜጎቻችን ኑሯቸው እንዲሻሻል የመሬት ተጠቃሚ እንዲሆኑ የቤት ተጠቃሚ እንዲሆኑ ሕገ መንግስቱም እንዲሻሻል አድርገን ከዛ በኋላ ይህን አዋጅ ወደ ምክር ቤቱ ብናመጣው ይሻላል እንጂ በዚህ ሰዓት ወደ ምክር ቤቱ ይህ አዋጅ መምጣቱን አልደግፈውም። አመሰግነው።